አፈር አይንካኝ የምል ሴት ነበርኩኝ ከአለባበስ ጀምሮ ከምን ጀምሮ ሰው ላይ አልደርስም። ራሴ በቃ ራሴን ሆኜ የምኖር ሰው ኢቨን ሀታ እኔ ጋ ገንዘብ አይታጣም። ቤተሰብ እንኳን እንደው ሰርፕራይዝ ሳደርግ መኪና ነው ጊፍት ስምሰጣቸው ማለት ነው፣ ጂፕላስ ስሪ መኪናው ምኑ ምኑ ገንዘቤን ከዛ ከኢትዮጵያ እያስመጡ እያስመጡ እያስመጡ አስራ ስምንት ሚሊየን አስራ ስምንት ሚሊየን ብሬን አንደኛ ነገር፣ ከዛ እኔ ሊያሳጡ ሲፈልጉ መጀመሪያ ጓደኛ ነጠቁም። ቤት ይሄ ነጠቁብኝ። እንዴት ነጠቋት? የእሱ ጓደኛ ቤት ጋር ትሰራ ነበረ ማለት ነው። እና ይሄ ፍትህ እንደማገኘው ጭንቅላቴ ነግረኝ ነበረ። ጓደኛዬን አሳጡኝ፣ ብቸኛ አረጉኝ፣ በቃ ብቸኛ። ከዛ በኋላ እሷ በሞተች በቃ ስድስት ወር ሰባት ወር ምናምን እኔ ፀበል ሄድኩኝ፣ ማለት በቃ እኔ እና እሷ ጓደኝነት በቀላል አይደለም። ደም የተከፈለበት የተነቀሰችልኝ ልጇ አደራ ያለብኝ ብዙ አይነት ነገር ያሳለፍን ጓደኛ ማቾች ነ እንዲ፣ በአይም ተግባብተን፣ በአይም ተያይተን የምንግባባ ህይወት የምንሰጣጥ ጓደኛሞች ነበርን። ስንት አመት ሙሉ እሷ ካለ እኔ ካለ እሷ የምንታወቀው እንኳን ፀጉር ቤት ስንሄድ፣ ክለብም ሄድን እንዴ ሰላምና ቤቴ ተለያይተን አናቅም ማለት ነው። እሷን አሳጡኝ፣ ብቸኛ አረጉኝ። ትንሽ አመመኝ ማለት አመመኝ ማለት እሷን በማጣት የተሰማኝ። ከዛ ጸበል ሄድኩኝ ተመለስኩኝ። ከዛ ስመለስ ህመም ጀመረኝ። ከዛ ወደ ዱባይ ሰባት አመት ስለሆን ጸበል ይኖር ምን አላውቅም። ከዛ ወደ ዱባይ ጸበል ሄድኩኝ ማለት ነው። ፀበል ሲሄድ ምናምን አስጠላኝ። ስራው የካፍቴሪያ ስራ አስጠላኝ። በቃ ምክንያቱም እኔ ያለፍኩበት ነው የተጠቀምኩበት ቤተሰቤን የረደውበት ችግሬን የፈተውበት ማንነቴን አማረሳ በስራችሁ እንዳታፍሩ፣ እግዚአብሔር የተገኘበት ድንቅ ሰፈር ፍሪጅ መራል፣ ድንቅ ሰፈር ፍሪጅ መራል። ከሰዎቹ ነው እንጂ ችግሬ ከሰፈሩ ችግር የለኝም። ቢሊየነር የሆንኩበት ፍሪጅ መራል ማለት የካፍቴሪያ ስራ ማለት በጣም ላወቀበት የሚያበላ ስራ፣ ላወቀበት ላወቀበት ነው ላወቀበት ሰውን ሳያምን ራስን ሳይሸጡ ማለት ነው። ራስን ሳይሸጡ እራስን ሳይሸጡ ማለት ቢዝነስ ሳይሰራ ማለት ነው። ራሱን አስከብረው እኔ ባለትዳር ሆኜ የልጅ እናት ሆኜ ነበር ያንን ስራ ስሰራ የነበረው። ማለት ራሳችሁን አስከብራችሁ የለም እናንተም ብሎ ሰው መቶ። እቃችሁን ሽጣችሁ እናንተ እኔን እንግዲህ፣ እኔም ብሎ የማይመጣ ከስተመር የለም፣ እኔም ብሎ የማይመጣ ባለሀብት የለም። ነበረ እኔም ብሎ አልኳችሁ፣ እኔ መኪና ነው የማስገዛው። አብረሽን ተኝ እንኳን ቢሉኝ መኪና ግዛ ነው የምለው። እንደዚህ እንኳን በቀላሉ ራሴ ልሰጥ ቀርቶ ማለት ነው። ማንም ያቀኛል፣ ላወቀበት፣ የካፍቴሪያ ስራ ያነግሳል፣ ያንግሳል ስላችሁ፣ ቢሊዮነር ነው የሚያደርገው። ቢሊዮነር ቢሊዮነር ግን ላወቀበት። ሙሽ ከማንም ባንጋዲ ጋር ለሚጋደም አይደለም። ላወቀበት ማለት ነው። ከሰፈሩ ችግር የለኝም። እ ያደግኩበት ማለት እድገት እንዴት የለም ገንዘብ እንዲህ የቆጠርኩበት መኪና የነደውበት ለቤተሰቦቼ መኪና የገዛውበት ከአንድም ሰባት መኪና ነው የገዛውላቸው ጂፕላስ ስሪ የሰራሁበት ብዙ ነገር ያደረኩበት ከፍሪጅ መራል እኔ ከሰፈሩ ችግር የለኝም። የተለወጥ ማንነቴን ለምን እረሳለሁ? ማንነቴን ውጭ ጋር ሆኜ እኮ ሳት ሳርገበግብ የነበርኩ ሴት ነኝ እኮ ገባችሁ አይደለም። ስለዛ በስራችሁ እንዳታፍሩ አሁን ልጆቹን ላስገባቸው ሀያ ስድስት ሰው ነው እንዳለ ያለው፣ ግን እንዴት እንደሚገባ እንኳን ብዙ እንዴት እንደምናደርገው አላውቅም። እና ስራ እንድቀይር ምናምን ያለማለት ነግራቸዋለሁ። ካፍቴሪያ ስሰራ ቢሊዮነር ነው ያደረገኝ። ካፍቴሪያ ስራ ማለት ነው ላወቀበት ቢሊዮነር የሚያደርገው ከስራው ችግር የለብኝም። አሁንም ቢሆን ከሰዎቹ ነው ችግር ያለብኝ። የመጣሁበትን ማንነቴን የምረሳ ሴት አይደለሁም። እና ከኢትዮጵያ አስመጥቼ እግዚአብሔር ሲረዳኝ ጸበል ስጠመቅ ምን ስል ስመላለስ ዱባይ ላይ እንደው ውለታቸውን እግዚአብሔር ይክፈል። ቀሲስ ደረጀ ሁሉ ጊዜ እንድማር ይረዱኛል። ጸበል ተመልሽ እግዚአብሔር ያልኩት ሰማቱ አልኳት። እውነት እንደ ፍሪጅ መዳር አስጠግቶኛል። አንቺን የማስከብርበትን ስራ ስጪኝ ስላት ከታች ገና ላይ ጸበል ተጠምቂ ስወርድ የሆነ መኪና ቆመ ማለት ነው ታክሲ ይገጠበት ኩኝ ነው ወዴት ነው የምትሄጂው? ልሻኝሽ ምናምን ሲለኝ ባልና ሚስቶች ናቸው። የት ነው የምትሄጂው? ምናምን ሲለኝ ኖ ታክሲ አም ወቲንግ ታክሲ፣ ሁ አር ዩ ምናምን ብዬ እንትን አልኩት። ከዛ ቢዝነስ ካርድ ሰጠኝ። ምናልባት ከፈለግሽኝ አለ ለስራ፣ ኢፍ ዩ ዋንት ኤኒ ቢዝነስ ጀስት ቴክ ዲስ ቢዝነስ ካርድ አለኝ። ኦኬ ምናምን ብዬ ያም ቢዝነስ ካርድ ይዤ መጽሐፍ ቅዱስ ይይዛል። መጽሐፍ ቅዱስ ውስጥ ከተትኩትና ከዛ በኋላ ለካ የሰማቷ ተልእኮ ነው። ቢዝነስ ካርዱን አወጣውና ሳየው ምንድነው የፐርፊውም የፊት ክሪም ካምፓኒ ነው። ባልና ሚስቶች ናቸው። ከዛ በኋላ ኬት እየተመለሽ ነው ድጋሚ ሞል ተገናኘን። እግዚአብሔርን ታላቅ ድንቅ ስራ ነው። ሲፎራ ሊፕስቲክ ልገዛ ለራሴ ወደ ዱባይ ሞል ሄድኩኝ ማለት ነው። ዱባይ ሞል ሄጅ እነዚህን ሰዎች አየኋቸው። ከዛ በኋላ ድንግጥ አልኩኝና፣ እንዴ ግጥምጥሞች ነው ወይስ ምንድን ነው ምናምን አልኩኝና ከዛ ዩ ጊቭ ሚ ቢፎር ፐርፊሙ የተቀባው ሽቶ ገና ይጣራል ማለት ነው። ፐርፊሙ ናይስ አልኩት እንደውም ማለት ነው። ከዛ እንዲ አንቺ ኮ ያገኘሁሽ ልጅ ነሽ። ማን ነው ስምሽ ምናምን ሲለኝ፣ ስሜን አልናገርም ትክክለኛ ስሜን ሮዝ ይባላለሁኝ ያልኩት ማለት ነው። ሮዝ ይባላለሁኝ ግን ፍ ሃ ኒ ቢዝነስ ፕሊስ ይ ሃ መኒ ይ ወንት ስታርት አልኩት ማለት ነው። ከዛ በኋላ ቤተክርስቲያን እየተመላለስኩኝ ስለነበረ መከራ በዛ በቃ ስቃይን በዙት አልኳችሁ። ከዛ በኋላ እጭ የካፍቴሪያ ስራ በቃኝ። እንግዲህ እንዴት ነው በአንዴ የወሰንኩት? እኔ ሶስት ካፍቴሪያ በቀን አራት ሺ አምስት ሺ ድርሃም ገቢ የማገኝ ነው እግዚአብሔር ክብሩን እያሳየኝ ነው። እየዳንኩ ነው ትንሽ እየዳንኩ ስለሆነ ብዘጋ ውስጥ ለልጃ ላንስ ምን ኢትዮጵያ ላይ ቤት አለኝ መኪና አለኝ፣ ምን ፈራለሁኝ? አገሬ እስ ብገባ ብዬ ካፍቴሪያውን ካንስል አላከራይም ሁላ ብዬ እኔ እኔ እኔ ኃጢያት የምሰራው ለሌላ ሰው አላከራይም ብዬ ካፍቴሪያውን ካንስል አደረኩት ሶስቱንም። ላይሰንስ ቀየርኩኝ። በአንድ ሀፍታ ዘጋውት ማለት ነው። ልክ ስዘጋ፣ ወይኔ ወደ ቤተክርስቲያን ስትሄድ ከሰረች፣ ወይኔ ወደ ቤተክርስቲያን ስትሄድ አበደች፣ ወይ ወደ ቤተክርስቲያን ስትሄድ ከሰረች፣ ዲፖርት ልትደረግ ነው፣ በቃ ያላትን አጣች፣ ወይ ወይች ልጅ ምናምን አሉኝ። እኔ ስራዬን እየሰራሁኝ ነው። ሁሉ ሶስቱንም ሱቆች ለሌላ ሱቅ ልከፍተው ነው። ይህንን ስራዬን ያው እንደዚህ ስራ ስትጀምሩ ለሰው አታውሩ፣ ኢንዱን አሳዩ፣ ፍጻሜያችሁን በቃ የሆነ ነገር ስትጀምሩ ኮንታክታችሁ ከምንም ከፈጣሪ ጋር ፈጣሪ ጅማሪ ዋንተን የሰጠኝ አንተ ፍጻሜን ነው ማሳየት ያለብን። ዝም ማንም አያውቅም። በዝምታ ስራዬን ሰራሁኝ። ምን አደረኩኝ? እነዚህን ሰዎች በጥሩ እኔ ባህሪ ያለኝ ትሁት ነኝ። ሲጀመር ሲፈጥረኝም ምንም አይነት እንዳለኝ እንኳን ሆኜ አላውቅም። አንገቴን ገፍቼ እኔ ጋር የሰሩ ሴቶች ይናገራሉ። አገራቸው ላይ ቤት ነው የሰሩት እነዚህ ጠላቶቼ ሲመጡብኝ ምን አደረጉ? ፍሪጅ መራ ላይ ደግሞ የሰው ክፋት ክፋት የክፋት ክፋት እናንተ ለፍታችሁ ከኢትዮጵያ አምጥታችሁ ምን ብላችሁ ብላችሁ ያመጣችሁትን ሴት ጥሩ ምሰራላችሁ ከሆነ ተጠቃቅሰው ያስወጡባችኋል ጎረቤት ትገባለች። ይህ ማለት ሰባዊነት የለም ክፋት እሷ ተቆንጣ ነው እንደዚህ ማ የሀበሻ ባህል አይደለም። እንዴት ከእሷ ቤት ወተሽ እንዴት እዚህ ይገባል ነው የሚባለው እኛ ሀገር እኔ ሳቅ ማለት ነው። እኔ እኔ እኔ ተቆንጥጬ ያደኩኝ ነኝ እንደዛ አይደል እያመጡ ሴቶች ሁሉ ያወጡብኛል። አይ ሴት ከዚህ በኋላ አልቀጥም፣ ብቻዬን ጀግና ነኝ እኔ ከሰሌን እያርገበገብኩኝ ሺሻዬን እየሰራሁኝ ከስተመር በሽን ያለኝ እኔ ምንም የሚያሳስበኝ ነገር የና፣ ባለሀብት ብትሉ እኔ ቤት ነው የሚመጣው እንዳለ በቃም ብለስድ ሌዲያኔ እና በዚህ በጣም ይቀኑብኝ ነበረ። በጣም ይቀኑብኛል፣ ሴቴን ያስወጡብኛል። ሴቶቹ ወጥተው ደግሞ ጀንጅነዋቸው ሌላ ስም እንዲያወሩብኝ ያደርጋሉ። በቃ ልባቸው ክፉ ነው፣ ልበ ክፉ ናቸው። የአንቺን ርዝቅ መውሰድ ይፈልጋሉ። አንቺ ጋር አንድ ሺህ ብር የምትሰራ ልጅ ሴት ካገኘች ያችን ሴት በዚህ በዛ በከስተመር አድርገው በዚህ አድርገው በዚህ አድርገው ያስወጡና ራሳቸው ቤት ይቀጥራሉ ማለት ነው። በዛ የተጠቃው ሴት ነኝ። አንደኛ ብዙ መተት እንዳይሰራብኝ ምናምን ስለምፈራ እንዳትልኩልኝ ስጦታ። ቤቴ ድረስ ስጦታ መስጠት ከፈለጋችሁ በቲክቶክ ጊፍት ስጡኝ። አለቅ ለምን ለደህንነት። ጽዮንዬ ቤቴ ድረስ ስጦታ አትላኩልኝ፣ አልፈልግም። መኖር እፈልጋለሁ። ልጆቼን ማሳደግ እፈልጋለሁ። ልጆቼን አስተምሬ አስመርቄ ድሬ ነው ማለፍ የምፈልገው ከዚህ ምድር። ሴፍ ሃንድ ላይ መሆናቸውን ሳይመን ጥሩ ሚስት ማግባቱን ኑኑ ጥሩ ባል ማግባቷን ሳላረጋግጥ መሞት አልፈልግም። ልጆቼን ጥሩ ጥሩ እጅ ላይ ጥሩ ጥሩ ሰው ላይ ጥዬ ነው መሞት የምፈልገው። እሺ፣ ልልከው የነበረውን ልመልሰው አሁ መልሼው። አልፈልግም ስጦታ የሚባል የቲክቶክ ጊፍት ብቻ ስጦታ። ልሰጡኝ ያሰባችሁ የቲክቶክ ጊፍት ብቻ ስጡኝ። በቤቴ ድረስ ስጦታ አትላኩልኝ፣ አልፈልግም ረሀቡ እየጠፋሽብን ነው ወድጅ መሰልሽ እንዴ ህፃኗ ገባች እንዴ እና አላወቃችሁም ቪዲዮ ሰርች የላችሁ አይደል እንዴ ግቡና እዩ የህፃኗ ልጅ ቪዲዮ ፖስት አድርጌያለሁ ገብታችሁ እዩ በዚህም አካውንት ፖስት ቻለሁ እኔማ ትጨነቃላችሁ ብዬ እንደኔ የሚያስጨንቃችሁ የህፃኗ ልጅ በሰላም ሀገሯ መግባት እና ለመግባት ያስጨንቃችኋል ብዬ